ብዙ ፍቅረኛሞች ገና ሳይጋቡ ከአንድ ላይ እንኳን ሳይሆኑ ይጨቃጨቃሉ እና ትዳር ሲይዙ ቤተሰብ ሲመሰርቱ ነገሮች እንዴት ነው ታግዘው የሚያልፏቸው? በጣም ከባድ ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። በጣም በሚገርም ሁኔታ ቤዛ እንዴት አይነት ደረቅ እንደሆነች በፈጣሪ በእውነት በጣም ደረቅ ነች እና ጥፋት ከሁለታቸውም የለም ማለት ሳይሆን፣ ከማርኬም ትንሽ ጥፋት አለበት። ከማርኬ ያየሁት ጥፋት ምንድን ነው? ባለፈው እኔ ሁሉን ነገር መናገር ፈልጋለሁ ከውስጥ ያለውን ስትል አፎሚያን ማምጣት አልነበረበትም። ያችን ትንሽ ስህተት ምላት ለማርኬ እንጂ፣ ከዛ በተረፈ ሁለቱም ያደረጉት ነገር ነው። እሷም እንዳመጣች፣ እሱም አፎሚያን አመጣና እኔ ሁሌ እያጠፋው አንተ ለምን አትታገሰኝም ማለት ግን አይክብድም እንዴ? አንቺ ወንድ ስታመጪ እሱ እንደዚህ ያደርጋል ብለሽ ለምንድ ነው የማታስቢው? ለምን ጥፋቱ ይታይሻል? በቃ ሁለታችሁም ጥፋት አጥፍታችኋል አይደለ? ሲጀመር አስሬ አታፈቅረኝም አታፈቅረኝም እያልሽ ልቡን አትስበር ቤዛ። በጣም እንደሚያፈቅርሽ ታውቂያለሽ። በተቃራኒው አንቺ ነሽ መሰለኝ የማታፈቅሪው። ለምንድ ነው አስሬ ለእኔ ቦታ ቢኖረ ለእኔ ገሌ ቢኖረ እንዴ። ለአንቺማ ቦታ ስላለው ነው ለሴታም እስከ ማስቀናት ድረስ አንችን፣ ለማስቀናት አንቺ ተናደሽ ወደ እሱ እንድትመጭ እንድትቀርብ ያደረገሽ እና ማለት ያደረገው ነገር ስህተት ቢሆንም እችን ልጅ ያመጣት ደግሞ ሆን ብሎ በቃ አንችን ወደ እሱ ለማስጠጋት ነበር። አንቺ ግን መያዣ መጨበጫ የለሽም፣ በእውነቱ ማለት ነው። እና እኔ ትናንት ልነግር የነበረው ስሜት የጠፋ እንዲህ ነው። በአንድ ቀን ስሜቱ ሊጠፋ የሚችለው ማርኬ ለእኔ ያለ ፍቅር ይሄ ነው ወይ እያልሽ እየተናገርሽ አንችስ ብትሆኝ ለሱ ያለች ፍቅር ይሄ ነበር። በአንድ ቀን ነው ታን ነው የሚጠፋው? እዴ። ስለዚህ አላፈቀርከኝም አትበይው። በፍጹም ልቡ ነው ያፈቀረሽ ይሄ ልጅ ማለት ነው። የማታፈቅር ከሆነ አንቺ ተናገሪ እና ምንድን ነው ያለችው? ደግሞ በዚህ አይነት እኮ እኔ የምነግርህን ነገር ቫሌው አትሰጠው አትቀበለኝም እያልሽ ነበረ። ምክንያትሽ አሳማኝ ካልሆነ እኮ አይቀበልሽም። አሁንም ቢሆን ምንም ሊቀበልሽ አይችልም። እሱም የሚፈልገው ከአንቺ አሳማኝ ምክንያት ነው። እኔ እንደዚህ ዙሪያ ጥምጥም መሄድ አይደክማችሁም እንዴ? ይደክማል እኮ በጣም ነው የሚያስጠላውና የሆነ የምትናገረውን ነገር በግልጽ አድርገሽ ተናገሪ። በቃ ካለፈው ላይ ሁለታችሁም አጥፍታችኋል። እሺ እንደው ማርኬ ይደመርና ከአንቺ ጋር ማርኬ ይህን ያክል ጥፋት የለበትም። ሙሉን አንቺ ነሽ ያጠፋሽው ማለት ይቻላል። ነገር ግን ያለፈው አለፈ። ያለፈውን ወደኋላ ማለት ወደኋላ ተመልሳችሁ ማየት ሳይሆን እየተማራችሁበት እለፉ። ለወደፊት እንድትስተካከሉ እየሆናችሁ ሄዱ። ከዛ ውጭ ግን አሁንም እድል እየሰጠች ነው። አንቺን ለመስማት ፈቃደኛ ነው። ትናንትና ስላስደበረች ነው ዛሬ ማለት ባለፈው ስላስደበረች ነው ትናንትና ብቻውን የመጣች ሊሰማ። ስለዚህ ምክንያትሽን ተናገሪ። አታፈቅረኝም ከማለት ይልቅ እኮ አንዴ ምክንያትሽን ተናገርሽ። ያፍቅርሽም አያፍቅርሽም ስሜቱ ይቀየር አይቀየር በኋላ ይታያል። ደግሞ ስሜቱ የሚቀየር አይደለም ሲጀመር። ስሜቱ ቢቀየር ኑሮ ለምናንች ከአንች ስርስር ይሄዳል እሱ። ኧረ ተይ ግን ቤዛ